በአንድ ብር ወርቅ ብትገባ እንግዳ እንዴት ሰላም፣ ሰላም ውድና የተከበራችሁ የኛ እንቁና ተወዳጅ ቤተሰቦች እንዴት ናችሁ? ሰላም በስኪ ሰላም፣ ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ስርአት ይዛለ ዛሬ የኛ ውድ ቤተሰቦች እንዴት ናችሁ? እኛ ያለን ደህና ነን። ስራ እንዴት ነው? አንቺ እንዳት ስንት ተከፍሎበት የተስተካከለ ጸጉር ነው። ስርዓት ይኖር ዛሬ በነገራችን ላይ ቤተሰብ እንዴ እቃሽን አምጫ። ይች እኔ ቤተሰብ ቀልብ ገዝታለች። በጣም የሚገርም ሀሳብን ያሰበችልኝ እና እኔ ዩቴ አንዳንዴ የሰደበኝ ነው እና ቤተሰቦች እንደዚህም ቢሆን አንዳንዴ ታናድዳለች፣ አንዳንዴ ደግሞ ደስ ትላለች። እና ቤተሰቦች ዛሬ በሳ ያስደሰተኝ ነገር ግን የምር አስደስተሽኛል። ጥሩ ነገር አስባለሁኝ እኮ በጣም ጥሩ ነገር አስባለሁኝ፣ ግን እናንተ አይታያችሁ። እኔ ዛሬ ነው የታየኝ። እና የነ ዛሬ አብዬጋ ልንሄድ ነው። አብዬጋ ስንሄድ ደግሞ ያሰበችው አንድ ነገር አለ ትላንትና ከቪዲዮ በኋላ ሄደን ነበርና ፍራሾቹ፣ ማጥለቂያዎቹ ምናምን በጣም ቆሸዋልና ምንጣፎቹ ለምን አናጥበውም ነገ አለች ተብለው ብለው፣ ግን አብዬ ፊት አይደለም ያለችን። ልክ እኔ ከወጣ በኋላ ጀሚልም አልሰማም፣ ለምን ልብሱን አናጥበውም ምናምን ስትለኝ፣ ኧረ ይመቸኝ አላልኳት። ግን እኔ ውሃ እየቀዳው ብቻ ነው ማመጣው፣ አንቺና ጀሚል እሺ ታረጉታላችሁ ስል እሺ አለች። ስራ አላበዛም እንዲህ ምናምን ነገ እንዲህ ነው የሚለኝ። ቤተሰብ እኔ አውቃቸዋለሁ፣ ሁሉንም ከስር ከመሰረቱ አውቃቸዋ አለው። እንደዚህ ነው የሚያደርጉት። አይ ነው አሁንም ተስማምተናል። እኔ ብዙ ስራ አልሰራም፣ ወሃ ቀዳለው። ከዛ እኔና ህብዬ ሙድ እንይዛለን፣ እናንተ ታጥማላችሁ። ፒስ ነው እዛ ጋ ምናምን ካለኝ ግን ቤተሰብ በጣም ነው የምለዋወጥበት። ብራዘር ተረጋጋ፣ ችግር የለም ብትቀያየርም፣ እናረጋጋለን። ቃሽናም ጪጂ አሳያቸው አሳያችሁ እና ቤተሰቦች ይኸው ለአርጓችን ሳሙናችን ይዘናል። ምሳ ግን ከሰራችሁ በኋላ እኔ ነው ካለ ነው እንደ ከደረቀ በኋላ እኔ መጀመሪያ ልክ ሳ ወዙ እ እኔ ሰሚ ምሳ ከመጋብዝሽና ልብስ ከማጥባ ልብሱን እኛ እናጥበዋለን። ምሳይ ጋብዛ ፌስ ተስማምተናል። እኔ ውሃ ቀዳለው፣ ውሃ ቀዳለ፣ አንቺ ታጥባለሽ። ጀሚል እና አንቺ ታጥባላችሁ፣ እኔ ውሃ ቀዳለው። አብዬና እኔ ስራ አንሰራም።

ሰላም፣ ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ አለን። አብይም ደህና ነች። አለልቦአለች ውስጥ ነች። አብዬ ዛሬ ምንጣፎቹና ማጥለቂያዎቹ ታጥባቸዋለች። ከዛ ቆይ እኔ እና አንቺ እኔ እና አንቺ ምሳ እንጋብዛቸዋለን። እሺ ሁለቱ ሁለቱ ያጥባሉ። እኔ እና አንቺ ውሃና ምሳ ነው የምንጋብዛቸው። እንትን እና እሷ ታጥባላችሁ። እኔ እና ብዬ ውሃ እንቀዳለን። አዎ ውሃ ቅዱ። አብይ ምነው እንጠባ በቃ የምን ያጥቤ ባዘና ትቻኝ። እሺ ባዘና ለነገ ነው ለዛሬ ነው። በቃ እንግዳ ሲመጣ አለች ወይ ቅድ የት አብዬ ዛሬ እታጠብና ለነገ አለ፣ አዘጋጅተና እሄዳለሁ ነው እኔ ዛሬ ካላጠብን አዲስ ነው። አይ ዛሬ ዛሬ እናጥባለን። ይሄኛው ይቀመጥ ከፈለ ያኛው እንጠባው

እኔ አሁን ለምሳሌ እዚህ ውስጥ ብትገባ እንዴት ብለህ መውጣት እንደምች- እንዴት ብለህ መውጣት ትችላለህ? እኔ በደዋው አወጣለሁ። አልቅ እሺ፣ በደዋው አሁን አንተንስ የለም፣ ስበንም እናውጣ። አሁን እሷ ብትገባ እዚህ ውስጥ እ እንዴት እንዴት ብለን እናውጣሻለን? ቀሪያ ያዝስ። አንተ አብዬ እኮ ቶሎ ቶሎ ነው ሳብ ሳብ የምታደርገው ቀደውት እኔ ነኝ። ሰማችሁኝ

አብዬ አቦ አግዛት እኔ እሱን ቀዳለሁ። እሺ ልቦ አላጥቦ ማልሽኛ ትላልሽ? በአንድ እንትን ማጠብ ችግሩ ይሄ ነው። በምን ድረሽ የምናደርገው ሁለቱንም? ለምን እንትን እንልበታለን? አንዱ ላይ ምን ባና ቀድቼ ማምጣት ልቦ እኔና አንቺ አሁን ተመልካች ነን። እሺ አንድ ነገር ወጥቶታል። ለላ ተጋደል ማጥለቂያ በብሩሽ አሁን እኔና ልቦ እናሽቃብጣለን። እዛ ጋር ጠቡት፣ እዛ ጋር ጠቡት

አስር ብር ነው ያለሽ? አስር ብር። እሺ ይሄ ወርቅ ልግዛበት። ይገዛል? ወርቅ አንቺ ወርቅ ይገዛል? በአንድ ብር ወርቅ ነው ያለሽ?

እንደዚህ ይሄን አይነት ከሆነ የስሩ ትበይኛለሽ፣ ሌላ ከሆነ ግን እበላሻለሁ። እሺ ምን ማን በላ? አዎ በአስር ብር በአስር ብር ብሩ እንጫወት። በአስር ብር እሺ፣ ሁለት ብር በለዋል። እሺ ሴቶችን እንዳታሳፈሪ እንደዚህ አይነት ነው። እኔ ጎበዝ ነኝ ብር በመብላት እና ስንት ብር አለኝ አሁን?

አምጣቸው ያዝኩ ትንሽ ደከም ትን ያልቻልኩም ለወድቅ ወገቤ። እንግዲህ ፀሐዩ ላንተማ፣ ፀሐይ እኮ ነው። ቤተሰብ ለነበረን ቆይታ በኔ በኩል ይህን ይመስል ነበር። ወይ ዛሬ አልይዞም። ቤተሰብ ለነበረን ቆይታ ይህን ይመስል ነበር። በእያላችሁበት ቦታ ሰላማችሁ ይብዛ፣ እንወዳችኋለን።